እነዚህን ካየህባት ለትዳር አትሆንም። አሁን ለትዳር የምትሆንህን ሴት መምረጥ ተጠንቅቀህ ልታደርገው የሚገባ ነገር ነው። እነዚህን ቀጥሎ የምነግርህን ነገሮች ካየህባት በፍጹም ለትዳር የምትሆን ሴት አይደለች ወንድሜ ለትዳር የምትሆንህን ሴት መምረጥ ላይ በደንብ መጠንቀቅ አለብህ። አለበለዚያ ግን ቀሪ ዘመንህን በሙሉ የምትጸጸትበት፣ የምትቆጭበት ነገር ነው የሚሆነው። ዛሬ ከእኔ ከእህት ጋር እስከ መጨረሻው ከቆየህ ለትዳር የማትሆን ሴት ላይ የምታያቸውን ነገሮች በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴና ፊዳር ቤተሰቦቼ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ ሃሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔና ፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት፣ የምንወያይበት ቤት ነው ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ቆንጆ ቪዲዮዎች እንደለቀቁ ይደርሳችኋል። የኔ ውድ ቤተሰቦች፣ ገና ቪዲዮ እንደለቀቁ ናፊ እንኳ እንደናመጣሽ እንወድሻለን፣ በርች እያላችሁ የምታበረታቱኝ በጣም አድርጌ ከልብ አመሰግናችኋለሁ። እወዳችኋለሁ። ክበሩልኝ። እና ደግሞ ውዶቼ ቪፒ ና ብታችሁ ይዩልኝ። ከመጀመራችን በፊት ደግሞ ሁላችሁም ላይክ አድርጉት። አንተ አንተኛው ላይክ አድርግ። እሺ ሁላችሁም ካደረጋችሁ፣ መጀመር እንችላለን። የመጀመሪያው ነገር ለትዳር በፍጹም የማትሆን ሴት ላይ የምታየው ነገር ምንድን ነው? ኦቨር ሰልፍ ኮንፊደንስ ነው። ስለ ሰልፍ ኮንፊደንስ ከዚህ በፊት ብዙ ጊዜ ተነጋግረናል። ሰልፍ ኮንፊደንስ ሊኖረው ይገባል የሚሉ ቶፒኮችን አንስተን ተነጋግረናል። ከዚህ በፊት ሰልፍ ኮንፊደንስ ለወንድ ልጅም ለሴት ልጅም በሁሉም መልኩ የሚያስፈልግ ትልቅ ትልቅ ኳሊቲ ነው። በተለይም ደግሞ እኛ ሴቶች ብዙ ጊዜ ያየነውን ነገር ማድረግ እንፈልጋለን። ውድድር ውስጥ እንገባለን ምናምን እና ሰልፍ ኮንፊደንስ በጣም ያስፈልገናል። በቃ በራሳችን የምንተማመን የምንፈልገውን ነገር የምናውቅ እገሌ ስላደረገው የሆነ ነገር ዘለን የማናደርግ አይነት መሆን አለብን። በጣም የሚጠቅመን ነገር ነው ሰልፍ ኮንፊደንስ። ግን ደግሞ አሁን ላይ የምናያቸው ነገሮች በጣም የበዙ ኦቨር የሆነ ሰልፍ ኮንፊደንስን በተለያዩ ሴቶች ላይ እያየን እንገኛለን እና በጣም አስቸጋሪ ነው። በቃ በራስ ከመጠን በላይ ማመን ከኔ በላይ ሰው የለም ማለት፣ ከኔ በላይ ቆንጆ የለም፣ ከኔ በላይ ዝነኛ የለም፣ ከኔ በላይ ይሄን ማድረግ የሚችል የለም፣ ምንም ባደርግ ችግር የለውም፣ ማን አለብኝ አይነት ነገሮችን እናያለን። በቃ ኦቨር የሆነ የተጋነነ በራስ የማመንና ይሉኝታየው ማጣት፣ ባደርግ ምን ችግር የለውም፣ ማን ምን ያመጣል አይነት ነገሮችን በጣም በተደጋጋሚ እያየን ነው ያው ማህበራዊ ሚዲያ ላይ ያለው ገነን ይላል እንጂ እንደዚሁም በእለት ተዕለት ህይወታችን ከጎናችን የምናያቸው የምናገኛቸው ሰዎች ላይም የምናየው ነገር እየሆነ ነው። ይሄ ኦቨር ሰልፍ ኮንፊደንስ ከልክ ያለፈ ከመጠን ያለፈ በራስ መተማመን፣ ይሉኝታ ማጣት፣ ማን ምናገባው አይነት ድርጊቶችን እያየን እንገኛለን። እና ኦቨር ሰልፍ ኮንፊደንስ ያላት ሴት በፍጹም ለትዳር አትሆንም። ምንም ጥያቄና መልስ በቃ ሲጀመር ምንም ነገር ከልክ ሲያልፍ ሲበዛ ማረም ይመራል እና በደንብ አድርገህ አስተውል። ኦቨር ሰልፍ ኮንፊደንስ ያላት ሴት በትዳር በቃ እኔ ያልኩት ይሁን፣ እኔ ይህንን ካልኩኝ፣ እኔ ይህንን ከፈለግኩኝ፣ ማን ምን ያመጣል፣ ማንም አያገባውም። በቃ እንዲህ አይነት ነገር አለ አይደል? እኔን ደስ ካለኝ፣ እኔ ከፈለግኩት አደርገዋለሁ ይሁን አይነት ነገር እና ከአንተ ጋር መግባባት በጣም ይከብዳል። በጣም ማለት ነው። ሰልፍ ኮንፊደንስ እኮ ማለት ያለብንን ጠንካር ያለንን ጠንካራ ጎንና ድክመታችንን ማወቅ አይደለም። ይሄ ኦቨር ሰልፍ ኮንፊደንስ ሲሆን ግን የሆነ ድክመት እንደሌላት አይነት ነው አክት የምታደርገው በቃ ምንም ነገር ማድረግ እችላለሁ ምንም ነገር ባደርግ ችግር የለውም ትክክል ነው ስህተት ነው ሳይሆን ማድረግ ከፈለግኩ አደርገዋለሁ አይነት ይዘትን ይይዛል እና በጣም አስቸጋሪ ነው ኦቨር ሰልፍ ኮንፊደንስ ከመጠን ያለፈ ከልክ ያለፈ በራስ መተማመን ያላት ሴት በፍጹም ለትዳር አትሆንህም እና በደንብ አስብበት ሁለተኛ የበዛ የገንዘብ ፍቅር ያላት ሴት አትሆንህም ማቴሪያልስቲክ የሆነች ማለት ነው ገንዘብ ባለበት ሁሉ የምትገኝ እጅግ በጣም ይበዛ። ያው ሁላችንም ገንዘብ እንወዳለን። ገንዘብ የማይወድ እኮ የለም አይደለም። ግን አንዳንድ ጊዜ ለገንዘብ የምንሰጠው ዋጋ በጣም ይበዛል። ብዙ ጊዜ ሴቶች ላይ እንደዚህ አይነት ነገሮች ይስተዋላሉ እና ሁሉም ሴቶች ባይሆንም የተወሰኑ ጥቂት ሴቶች በቃ እጅግ በጣም የበዛ የገንዘብ ፍቅር ያላቸው ሴቶች አሉ፣ እና ለገንዘብ ምንም ነገር ከማድረግ የማይመለሱ እነሱ፣ ራሱ በዚህ ደረጃ ብዙ ነገሮችን እንደሚያደርጉ ሳያውቁት ነው የሚያደርጉት። ለገንዘብ ያላቸው ፍቅር የሚያስደርጋቸውን ነገር ቆም ብለው በኋላ ላይ ሲያዩት እንዴ እንደዚህም አድርጌያለሁ እንደዚህም ሆኛለሁ የሚሉት አይነት ነው የሚሆኑ። ሳያውቁት ለገንዘብ ያላቸው ፍቅር ብዙ ነገሮችን ያስደርጋቸዋል፣ ይቆጣጠራቸዋል። ለመለወጥ ለማደግ፣ ቤተሰብንም ለመርዳት በቃ ገንዘብ ለማግኘት የሚደረጉ ነገሮች ብዙ ነገሮችን ያሳጥባቸዋል እና እጅግ በጣም የበዛ የገንዘብ ፍቅር ካላት ሴት ጋር ትዳር የማይሆን ነገር ነው። በቃ ማለት ምንም ነገር እኮ ማብቄ የለውም አይደለ? ገንዘብ ቁጥሮች ማለቄ የላቸውም እና ለገንዘብ ያላት ፍቅር ከእለት ወደ እለት ከጊዜ ወደ ጊዜ የሚቀንስ የሚያበቃ አይደለም። በቃ ሁሉም የተሻለ ገንዘብ ሁል ጊዜም የበለጠ ገንዘብን በመፈለግ መፈለጉ ደግሞ ጤናማ ባልሆነ መንገድ ማለት ነው። ይሁንና ውድድር ውስጥ ትገባለች የሆነ ነገር በቃ ሳቲስፋይድ አትሆንም አትረካም፣ ባላት ነገር እርፍ ብላ አትቀመጥም። ይሄ የገንዘብ ፍቅር የበዛው የገንዘብ ፍቅር እንደዛ የሚያረጋጋት አይደለም እና ብዙ ነገሮችን ታድርጋለች፣ ብዙ እርቀት ትሄዳለች ከአንተ ጋም እንግዲህ የማትግባቡበት ሁኔታ ይመጣል ማለት ነው። አስቸጋሪ ነው። በጣም የበዛ የገንዘብ ፍቅር ካላት ሴት ጋር የፍቅር ግንኙነትም ሲያልፍም ትዳር ማለት ነው። ስለዚህ እዚህ ላይ በደንብ ሲሬሱን ብዙ ወንዶች እኔ ቪዲዮ ኮመንት ስርም ሌሎች ቪዲዮዎች ኮመንት ስርም ሲጽፉ አያለው። ገንዘብ ካለ ትመጣለች፣ ገንዘብ ካለ ችግር የለውም ምናምን የሚሉ ሀሳቦችን ሲያነሱ ሲጽፉ በተደጋጋሚ አያለው። ግን ምን ማለት ነው የምፈልገው እዚህ ጋር ገንዘብ ሲኖርህ የመጣች ሴት ገንዘብህን አይታ የመጣች ሴት ጋር አንተ ራሱ እንዴት ነው በቃ አምነክ ኢትስ ኦኬ ምናምን ብለ ለመጓዝ እንደዚህ የዚህን ያለ ራስ የምትሰጠው ዋጋ እንደዚህ አይነት ነው። በቃ በገንዘብ ልክ ነው ራስን የምትመዝነው ማለት ነው። አንደኛ። ሁለተኛ ደግሞ ገንዘብህን አይታ የመጣች ሴት ሌላ የተሻለ ገንዘብ ስታይ ልትሄድ እንደምትችል አታስብም? እንዴት ነው በዚህ ልክ ማለት በቃ ኦኬ ከሄደችም ትሄድ የሚለውን አምነህበት ነው። እነዚህ ነገሮች ሁሌ ግራ ያጋቡኛል እና ይሄ ወንዶችም ኢንቴንሽናሊ በቃ ገንዘብን ፈልጋ የምትመጣ ሴት እንደሆነች እያወቃችሁ አክሰብት አድርጋችሁ መሄዱ አክሰብት አድርጋችሁ መጓዙ የጊዜ ጉዳይ ነው እንጂ መለያየታችሁ፣ መቋረጣችሁ ማይቀር በሰላም የማትኖሩበት ትዳር ነው የሚሆነው እና በፍጹም ለትዳር የማትሆን ሴት እጅግ በጣም የበዛ የገንዘብ ፍቅር ያላት ሴት ናት። ሶስተኛ ራሷን ከሌሎች ሴቶች ጋር እምታወዳደር ሴት እኛ ሴቶች ውድድር በጣም በቃ የምንቸገርበት ድክመታችንን ነው ማለት እችላለሁ። ሁላችንንም ባይሆን በቃ አብዛኞቻችን እናወዳደራለን ራሳችን ወንዶችም ጋር ለይሄ ነገር ግን እንደው እኛ ሴቶች ደግሞ በትንሹም በትልቁም ከጓደኛችን ጋም ዛሬ ካገኘናት ሴት ከጓደኛችን ጋር ዛሬ ካገኘናት ሴት ጋር፣ ሶሻል ሚዲያ ላይ ከምናያት ሴት ጋም፣ ከአርቲስት ጋም በቃ ከእያንዳንዱ ሰው ጋር ራሳችንን የማወዳደር ነገሮች አሉ እና ይሄ ማወዳደር ደግሞ ማብቄ የለው። ራሷን ሁሉ ጊዜ ከሰው ጋር የምታወዳድር ሴት በአንተ ህይወት ውስጥ የሚሆነው ያ ነው። ሁሉ ጊዜ ህይወታችሁ የውድድር ነው። እገሌት ናደረገች እኛ ለምን አደለም? እገሌት እንደዚህ ያደረገች ለም የሆነ ሰው ቤት በተደረገው ነገር ሁሉ ጊዜ እናንተ ጋር ያለመግባባትና የክርክር ይደረግ አይደረግ ጦርነት ነው የሚሆነው ማለት ነው። የራሳችሁን ኑሯት ነው የራሷ ፍላጎት የራሷ ሀሳብ የራሷ አይደለም። በቃ ሁሉ ጊዜ ከሰው ጋር እየተፎካከረች እገሌ ያረገችውን እያረገች፣ እገሌት ያረገችውን እያረገች መኖር ማለት በጣም ቦሪንግ የሆነ በጣም የሚያስጠላ ደስታ የሌለው ህይወት ነው ማለት ነው። ስለዚህ ራሷን ከሌሎች ሰዎች ጋር የምታወዳድር ሴት በፍጹም በፍጹም ለትዳር አትሆንም። በደንብ አድርገ አስብበት። ቀላል ነገር አይደለም። እውነት እንደ ቀላል የሚታይ ነገር ነው ብዙ ጊዜ ማለት ነው። ትዳር ላይም በጣም ብዙ ሰዎች ይገጥሙኛል፣ በቃ የራሳችን ኑሮ መኖር አልቻልንም የሚሉ ማለት ነው። ይህንን በደንብ ጥሩ አድርጎ የአብዱኪያር አሁን በቅርቡ የወጣው ዘፈን ይገልጿል ብዬ አስባለሁ፣ እንደነገ የሚለው ዘፈን ማለት ነው። በቃ ሰው መኖር ያለበት እንደራሱ ነው እንደ ሰው ስትኖር አትገኝ። በቃ ያንን የምትፈልግ ከሆነ ደግሞ ራሷን የምታወዳድር ሴት ለትዳር አትሆንም። ጠንቀቅ በል በደንብ አድርገህ አስተውል። አራተኛ ደረቄ የሆነች ሴት አዎ። አንዳንድ እንደዚህ አይነት ባህሪ ያላቸው ሴቶች አሉ። በቃ እኔ ያልኩት ካልሆነ በቃ ምንም ሀሳብን ለመቀየር በሀሳብ ለመሸነፍ እማይፈልጉ በቃ ድርቅ ብለው የሚገኙ ማለት ነው። አንዳንድ ጊዜ ውስጣቸው ያውቀዋል ያንን ነገር ትክክል እንዳልሆነ፣ ግን መሸነፍ ስለማይፈልጉ ብቻ በዛ ሀሳባቸው ይጸናሉ ማለት ነው። እና እንደዚህ ፍሌክሰብል ያልሆነች እንደዚህ ድርቅ ያለች ሴት በፍጹም ለትዳር አትሆንም። ምክንያቱም ትዳር ላይ በጣም ብዙ ነገሮች ይገጥማሉ ትጀመር ይሄ ለትዳር ብቻ ሳይሆን ፍሌክሰብል ያለመሆን ባህሪ በጣም ከባድ ነው፣ ሁሉ ነገር ላይ ማለት ነው። ምክንያቱም ስራዎች የሚሰሩት ከሰዎች ጋር የምትኖሩት ምናምን ፍሌክሰብል በመሆን ነው። የሆነ ሀሳብ ሲመጣ የተሻለ ነገር ሲመጣ ያንን እየተቀበሉ በፊቱን እየተዉ መሄድ ነው ያለው በህይወት ላይ አደለ። ሁሉ ጊዜ አዳዲስ ነገሮች እንማራለን። ትላንት የተማርናቸውን ነገሮች ትተን አዳዲስ ነገሮች እንማራለን። ምንጨምረው ይኖራል፣ የምናስተካክለው ይኖራል ምናምን ህይወት እንደዚህ ነው። ለዛ ዝግጁ ካልሆንን አንደኛ የሆነ ቦታ ላይ ስታክ አድርገን ነው የምንቀረው። ሁለተኛ ነገር ደግሞ ከሰዎች ጋር ተግባብቶ መጓዝ አንችልም። ስለዚህ አብራ ያለችው ሴት እንግዲህ ፍሌክሰብል ካልሆነች በጣም አስቸጋሪ ነው እና ተነጋግራችሁ ይሄን ነገር እንድታስተካክል አግዛት። ያ ካልሆነ ግን በፍጹም ለትዳር የማትሆን ሴት እንደሆነች ልነግርህ እፈልጋለሁ። አንዳንድ ጊዜ እንደዚህ አይነት ነገሮችን ሲባል አትሆንም፣ እንደዚህ ምናምን ሲባል ፐርሰናል አድርገው የሚወስዱ ሰዎች አሉ። በቃ ይሄ ሰውን አታክ ለማድረግ እንደተፈለገ በቃ ባህሪውን አይሆንም በቃ እንደዚህ አይነት ባህሪ ያለባችሁ ሴቶች ለማስተካከል ሞክሩ። ወንዶች ጋርም እንደዚህ በማውራበት ሰዓት እራሳችሁን ለመመልከት ሞክሩ። ፐርሰናል አይደለም። እኔ አሁን እንደዚህ የምታደርግ እማውቃት ሴት የለችም። ለእሷ እየተናገርኩ አይደለሁም ያለሁት እና ባህሪ ነው፣ ጀስት የማይሆን የማያዛልቅ አብሮ መጓዝ የማያስችል ባህሪ ነው እና እንደዚህ አይነት ባህሪ ካለባችሁ ወይም ፍቅረኛችሁም ካለባት፣ ኔጌቲቭ ይሄ ፐርሰናል እንዴ፣ ለኔ ለምን እንደዚህ ትለኛለች ከማለት ችግሩን አስተካክላችሁ ለመጓዝ ሞክሩ። እንደዚህ አይነት ችግር ያለባት ፍቅረኛ በአሁኑ ሰዓት ካለባችሁ ስ እወቁት። ለትዳር በጣም ከባድ እንደሆነ እወቁት። ለማስተካከል ሞክሩ። አንዳንድ ጊዜ ችግሩን አለማወቅ ነው የበለጠ ችግር የሚሆነው። ችግሩን ካወቃችሁ ይሄ ችግር እኛ ጋር አለ ብላችሁ ከተቀበላችሁ ለማስተካከል ይቀላል። ሀምሳ ፐርሰንት ነው ያው ችግሩን ማወቅ ለመፍትሄው እና ስለዚህ በዚህ መልኩ ተረዱት ፐርሰናል አይደለም ማንንም አታክ ለማድረግ አይደለም እንደዚህ አይነት ቪዲዮዎች የሚሰሩት ጀስት እንድትማሩበት ራሳቸውን እንድትጠይቁ ቀጣይም ደግሞ እንደዚህ አይነት ሪሌሽንሺፕ ውስጥ ያልሆናችሁ ደግሞ ቀጣይም እነዚህ ነገሮች ልብ ብላችሁ እንድታዩ እንደ መስፈርት ንቅት ብላችሁ እንድታያቸው ለማለት ነው የመጨረሻው ፍራ እግዚአብሔር የሌላት ሴት ነው አስቸጋሪ ነው፣ በጣም አስቸጋሪ ማለት ነው። ፈራ እግዚአብሔር በነገራችን ላይ እግዚአብሔር መፍራት ብዙ ነገሮችን በውስጡ ይይዛል፣ አይደለ? ሰዎችን ማክበር፣ ከሰዎች ጋር ጥሩ መግባባት፣ ትህትና፣ ራስን አለመቆለል፣ በቃ ብዙ ነገሮች አሉ በውስጡ፣ ታማኝነት፣ በቃል መገኘት እና እነዚህን ሁሉ የሚያካትት ነው። እና እንደው ጥሩ የሆነች ሴት እግዚአብሔርን የምትፈራ ሰው አየኝ አላየኝ ብላ የሆነ ነገር የምታደርግ ሳይሆን እንደው ፈጣሪ ሁሉ ጊዜ እንደሚያይ አውቃ መልካም የምትሆን ሴት። መልካም ሴት ስንል ደግሞ ለአንተ ብቻ የሆነ መልካም የምትሆን ምናምን አይደለም፣ በቃ እንደው ለሁሉ ሰው መልካምነቷ የሚታይ መልካምነቷ የሚያበራ ሴት አለ አይደለም እዚህ ጋር ለአንተ መልካም የምትሆን ሆና ለሌሎች ሰዎች ደግሞ ከሆነች አስቸጋሪ ነው። በቃ መልካምነት ውስጧ ካለ በሁሉም ቦታዎች ላይ የምታሳየው ነገር ተመሳሳይ ይሆናል። በቀንድ አይነት እንኳን ባይሆን የሆነ አለ አደለ? ሰው እኮ የሆነ ባህሪው እዚህም እዛም ሲሄድ የሚለዋወጥ አይደለም። የሆነ ከሰዎች ጋር ያለው እንዳለው ቅርርብ የሚያሳያቸው ነገሮች ሊሚትድ ሊሆኑ እንደሚችሉ ቢገባኝም ግን እንደው መልካም የሆነች ሴት ለአንተ ብቻ ሳይሆን በፍቅር ግንኙነታችሁ ባላችሁበት ነገር ብቻ ሳይሆን ለሁሉ ሰው መልካም የሆነች ሴት በቻለችው መልካም የምታደርግና መልካም የምታስብ ፖዚቲቭ የሆነች ሴት ካልሆነች ሆነች መነኝ ለትዳር አትሆንም። ፈራ እግዚአብሔር የሌለበት ትዳር ስትጀመር የት ሊደርስ በጣም አስቸጋሪ ነው አይደለም። ስለዚህ በደንብ አስብበት። እነዚህ ነገሮችን ካየህባት በፍጹም ለትዳር አትሆንም በሚል አንድ አምስት ነገሮችን ነገርኳችሁን። እናንተ ምን ታስባላችሁ? እስኪ ኮሜንት ላይ የተሰማችሁን ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ቪዲዮ የተመችታችሁ በአውናፊ የዛሬውማ ለእኔ ነው አንደኛ ነው እያላችሁ ለምንድነው ላይክ ያላረጋችሁት? በቃ እሺ፣ ችግር የለውም። አሁኑኑ ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። አመሰግናለሁ በጣም ሁላችሁንም ወዳችኋለሁ።